ቆላማው አካባቢ ነው። በዚህ ዓመት የበጋ ስንዴ 3.5 ሚሊዮን ሄክታር ታርሷል። ከዚህ የሚሰበሰበው ከ300 ሚሊዮን ኩንታል ያላነሰ እንደሚሆን ይጠበቃል። በዚህ አሁን ባለንበት አካባቢ ምስራቅ ሐረርጌ ቆላማው አካባቢ ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ ከባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ ሶስት አራት ዓመት እዚህ አካባቢ ወደ 1 ሚሊየን የሚጠጋ ህዝብ በሴፍቲኔት ይኖር ነበር። አሁን ሰባ አራት ፐርሰንቱ ነጻ ወጥቷል። የቀረውን 26 ፐርሰንት በሚቀጥሉት ማክሲመም ሁለት ዓመታት ነጻና አውጣ ብሎ እየሰሩ ነው ያሉትና ከተረጂነት ወጥተን የእኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ እያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም ዘሆል ቫሊዩ ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። ይሄ የሚያሳየው በሀገር ደረጃ ሊታረሱ የሚችሉ ጎርጅስ የተደበቁ ቦታዎች እንዳሉና እነዚያን ቦታዎች በተቻለ መጠን ውሃ አድርሰን ብናርስ በአመት ሁለቴ ሶስቴ ማምረት የሚያስችል አቅም እንደምንፈጥር ያላየናቸው የተሆናቸውን ቦታዎች ማስታወስ መሬት ጦም ማደር የለበትም ብለን አስበን የጀመርነው ስራ እያስገኘ ያለው ፍሬ በጣም ተስፋ ሰጪ ስለሆነ ሁሉም አካባቢ ከዚህ ተምሮ በዚሁ አግባብ አሲዳማ መሬቶችን በማከም የተረሱ ቦታዎችን መልሶ በመጠቀም ክረምት ከበጋ በማረስ በምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት እፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም፣ በተረጅነት የሚኖር ነበር። ራሱ አርሶ ራሱ መግቦ ከተረጅነት ነጻ ለመውጣት የሚደረገው ጥረት ትክክለኛ ነጻ የመሆን ነጻነትን የማወጅ ጉዞ ሂደት አካል አድርጌ ስለመወስደው፣ ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት፣ መስራት፣ ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም፣ ራሷ መገብ ትችላለች። ይህንን ስራ አጠናክረን እንድንቀጥል አደራ አደራማ ትፈልጋለሁ።